እውነት ለመናገር ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። ገንዘብ ነው የምትከተለው። አልሐምዱሊላህ አላህ እጆተን አርጎ ነው የፈጠራችሁ። ያለ ሳንቲም አትሰሩም። ገንዘብ ካለ የትም አለ የትም አለ። በገንዘብ እንደዚህ እንደዚህ፣ ወላሂ እንደዚህ የታሸገ እንደዚህ ብር ገደል መክተት ይቻላል። እነሱ ወላሂ ለእነሱ ለራሳቸው እኮ ነው። አንተ ሌባ እኮ ነው ወላሂ። ምን አይነት ስርዓት አልባነት ነው ምን አይነት ቆሻሻ እናት፣ ምን ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር ሞ ገርሞ ገርሞ የሚገርሙ ዛሬ ምን አይነት የተረገማችሁ ብትሆኑ፣ ምን አይነት የተረገመች እናት ብትወልዳችሁ ነው፣ ምን አይነት ብትሆኑ ነው እያለ ነው ማለት ነው። እና ለማንኛውም የራሷ አሮባት የሰውን ታማስራለች አለ። አንተ ምን አይነት እኔ እናትና አባት ቤተሰቦች ጋር አልደርስም። አንተ ግን ምን አይነት የተረገምክ ብትሆኑ ነው ሙዚቃ ለሰው እያስተላለፍክ ሰዎችን በሙዚቃ ከቁርአን ያራካቸው በሙዚቃ የደነቆሩ ያንተ ተከታዮች፣ ደንቆሮችን ያፈራኸው ምን አይነት የተረገምክ

ሽርክ እያሻረኩ ሰዎችም እንዲያሻርቁ እያደረጉ ቢድዓ እያሰሩ ማለት ነው፣ ከሀዲስና ከቁራን ውጪ ተገላቢጦሽ፣ አላህ አርሽ ላይ የለም እያሉ በመሄዳቸው እኛም እንደዛ አይሁድ ነቢዩ ስጋ ስለም እንዳዘን ሁደት እኛ ማዘንላቸዋል። በዚህ ጉዳይ አንድ እንሆናለን። ላፊር ነቢዩ ስጋ ስለም አይሁድ አዝነዋል ሁ፣ ለምን ከእጃቸው አምልጣ ጃሃነም ስለገባች። አላህ ያስተካክልን። ሙዓዜ አሁንም እዚህ ጋር እንዲያለው ምን አይነት የተረገማችሁ፣ ምን አይነት የተረገማችሁ ብትኖር ስጨፍሩ የምትሉት አድሩስለት ለዚህ ሙዚቀኛ ሰላም አለይኩም ወራህመቱላህ ሱለላሁ ዐለይሂ ወሰለም ባአህይ ባአያ አይሁድ ሞቶ ለአይሁድ ያዘኑ ሰዎች ናቸው። እንግዲህ እሳቸው የምትከተል ከሆነ ማለት ነው እንግዲህ አይሁድ አይሁድ እንግዲህ እሳቸው ሊያጠፋ ቀን ከሌት የሚሰራ አይሁድ ሞቶ እንኳን ለአይሁድ ያዘኑ ነብይ ናቸውና እነነሱ የምትከተል ተከተል፣ ወላሂ በል እስኪ እኛ ግን እሳቸው ነው የምንከተለው። አንተ ገንዘብ ነው የምትከተለው። አልሐምዱሊላህ አላህ ጆተን ያድርጉ። ነው የፈጠራችሁ ያለ ሳንቲም አትሰሩ። ገንዘብ ካለው የትም አሉ፣ የትም አሉ። በቅርብ ስለማጣቸው ነው የምነግራችሁ። በገንዘብ እንደዚህ እንደዚህ፣ ወላሂ እንደዚህ የታሸገ እንደዚህ ብርጂ ገደል መክተት ይቻላል። እነሱ እንደዚህ የታሸገ ብርጂ ወላሂ ለአዚ ገንዘብ ብቻ ይሆን ምንም ይከ ምን ነገር ምናለው ወላሂ ለአዚ አይሁድ ይሆናል። ገንዘብ ካለ ገንዘብ ካለ የትም አሉ የትም። ኤቭሪቲንግ ገንዘብ ብቻ በቃ ሁሉ ነገራቸው ደማቸው፣ ያለ ገንዘብ አይሰራም። ወላሂ ለአዚም ወላሂ ለአዚም አላህ ሻሂድ ነው። ነፍሴ በእጁ በሆነችው ጌታዬ እምላለሁ። ወላሂ ለአዚም ያለ ገንዘብ አይሰራም። ሲሆን ነገር ከተፈለገ እንትን እዚህ ደግሞ እቺ ናት እቺ ናት እንትን ኦዲት እንኳን ተደርጎ አያውቁም። እኮ ትላንትና ሲያካ የነበረውን ምን ሰርቶ ነው የመጣው አናውቅም። አብረን አድገን አብረን አድገን አብረን ኖረን አብረን በልተን ጠጥተን ለኔ

ወላሂ ተናነቀኝ ሰ እስኪ በነ እውነት ለመናገር ፓስተሮች ያማልዳሉ ማርያም ግን አታማልድም ይህ ምንለው ለማርያም ጥላቻ ኑሮን ሳይሆን፣ እኛ ማርያምን እንወዳታለን። ቅድስት ብጽዕት ናት፣ ኢየሱስ ክርስቶስ እናት ናት። ነገር ግን ያልተጻፈላትን ተጽፎላታል ብለን አናወራ። በቃ ሞታለች፣ በመቃብር ተዘግታለች፣ መቃብር ታትሞባታል። ስለዛ በእኛና በእሷ መካከል ምንም ዝምድና የለም። ከሷ ይልቅ ወላጅናታችን ስለኛ በደል ስለኛ ኀጢአት ወደ እግዚአብሔር ልትጮ ልመና ልታቀርብ ትችላለች። ሰምታል ዶኪማስ፣ ሰምታል ወይ ቶማስ? አማላጅ አይደለች፣ ሞታ ነው የቀረች። ብዙ እየተባለች ማርያም ስታማች የሞትን ሰባሪ ህይወት ተሸክማ እንዴት የአምላክ እናት ማርያም ትታማ አሉ በልጁ ያመነ የዘላለም ህይወት አለው ከተባለ ልጁንም እንድትወልድ አብም የመረጥኩት ማርያምን ነው ካለ የማርያምም ስጋ አምላክ ለመሸከም ፍጹም ከታደለ የአምላክን እናት ሞታ ነው የቀረች በመቃብር አለች ቆይ እንዴት ትላለህ እንኳን እሷ ቀርቶ የኢየሱስ እናቱ እንዲህ ትል አይደለም ማንም ሰው በኢየሱስ ያመነ በብርቱ ህይወቱ ዘላለም እያልክ ለስንቱ በአደባባዩ የሞላ ስብከቱ አፍ ብቻ ነው እንዴ

ይገርማል ይገርማል። የመረጣቸውን አልቀበል ብለ በራስ አንግሰ ወይም ደግሞ ሾመ መንፈስ ቅዱስንም በፍጹም ተቃርነ ከአምላክ እናት ይልቅ ስለኔ ብለ ወላጇ እናት ናት አማላጅ ብለ ደግሞ ዛሬ ሾምካት ማርያምን አውርደ። ደግሞ እኮ ትል ነበር፣ ደግሞ እኮ ትል ነበር አማላጅ አልፈልግ፣ ወልድ አማላጅ ነው ስለተይ ነበርከው። ደግሞ ዛሬ መተካሳብ የቀየርከው ፓስተርም ይችላል ያማልደኛል ያልከው ማርያም ብቻ ሲሆን ልብ ሲጠማሙ ፓስተር እስ ያማ ልጅ መጽሐፍ ቅዱስ ላይ ምን ላይ ያነበብከው ምን ላይ ነው? ሰምተዋል፣ ዶኪማስ ሰምተዋል፣ ቤት ቶማስ በዛ ቤተ ቃና በሰርግ ቤት ሳለ አንተማ ዶኪማስ የማርያም ምልጃ ትመሰክራለ። አዎ ሞታለች ቢሉትም ማርያም ተቀብራለች፣ ምስክሩ ናቸው የቶማስም አይኖች። ምልጃዋን ዶኪማስ አይቶ ሲመሰክር ቶማስም አይቷታል፣ አድርጋለች በክብር ስለዚህ ስለዚህ ተስፋ ያደረግነውን መንግስቱ ልንኖር ሰው በኢየሱስ ስም ብለን ክርስቲያን የሆን ነው። ቃሉን ሳንጨምረው ሳንቀንስ ያመን ነው። ኤልያስ ኃይለኛው ሞትንም ያላየው ዮሐንስም አለ ሞትን ያልቀመሰው ተብሎ ሲነገረን አሜን ብለን ያል ነው። ታዲያ ከነዚህማ ከሁሉም የምትበልጠው ማርያም ነው አይደል? ሞተች የምትለው ግን ምንም ብትለው ግን ምንም ብትለው ሕይወትን ታቅፋ ዘላለም ምስኖረው አምላክ የመረጣት እሱ ማርያም ነው። አምላክ የመረጣት እሱ ማርያም ነው። እና እና ዛሬ ማስ ማስልጆችሽ ቶማስንም ሆነን ደግሞ ምስክርሽ ማርያም ማርያም እኛ የምንልሽ የተዋሕዶ ልጆች ሁልጊዜም ስንጠራሽ ምልጃሽ ፈጥኖ ደርሶ ከጠላት ከከሳሽ እንተርፋለንና ስለምን እንማሽ እንተርፋለንና ስለምን እንማሽ። የተዋሕዶ ልጆች የምዬ የቅድስት ድንግል ማርያም ወዳጆች፣ የእመቤታችን የቅድስት ድንግል ማርያም ምልጃ የደረሰለት በሙሉ ፍጹም አላማሽን በማለት ኮሜንቱን አጥለቅልቁት። እግዚአብሔር የሚወሰን አምላክ አይደለም። ቦታ የለውም፣ ዓለም የለውም፣ መወሰኛም የለውም። አንድ የኢትዮጵያ ቤተክርስቲያን ሊቅ ስነ ፍጥረትን ሲያብራራ ምን ይላል? ወእምዝ ፈጠረ ሰማየ ዘትሰመይ ጽርሃ አርያም ወአልቦ ምንትን ይላ እሊሃ ዘንበለ ገብረ ኪያሃ። ከዚህ በኋላ እግዚአብሔር ጽርሃ አርያም የምትባለውን ሰማይ ፈጠረ በእርሷም ላይ ከፈጠራት ከእግዚአብሔር በቀር ማንም የለም አለ። አልባቲ አንቀጽ ወሰቁረት የሚገቡባት የሚወጡባት ቀዳዳም የላትም። እስባ አልቦ ዘይወፅ ወይበው ውስቴታ ዘእንበለ ውእቱ ባሕቲቱ ወደ ጽራ አርያም ከእግዚአብሔር በቀር የሚገባ የሚወጣ የለምና አለና፣ ውእቱን እያሐሰስ አንቀጸ ወሰቁረተ እስመ ውእቱ ይትረከብ በአፍአ ወበውስጥ እሱም እግዚአብሔር ደግሞ የሚወጣበት የሚገባበት የሚወሰንበት አይፈልግም። እሱ በአፋ አለ፣ ደግሞ እሱ በውስጥ አለና በጽርሐ አርያም መሆን ሲፈልግ ወደ ጽርሐ አርያም ዘልቆ የሚገባ ከዚያ በኋላ ደግሞ ከጽርሐ አርያም ወጥቶ ወደ ሌላ የሚሄድ አይደለም። በዓለም ሁሉ የመላ ነው ማለት እና ጽርሐ አርያም ለእግዚአብሔር መወሰኛው ሳትሆን እግዚአብሔር ራሱ ጽርሐ አርያምንም የወሰነ መሆኑን ያስረዳል ማለት ነው። እና የእግዚአብሔር አካሉ ባህሪው እንኳን በቦታ በአካል ሊነካ ሊወሰን ቀርቶ በህሊና እንኳን እንደማይገኝ ሊቃውንት በደንብ ያስረዳሉ። አባታችን አባ ጊዮርጊስ ይህንን ሲያስረዳ አህረም ከህላዌከ እምተ ጠይቆ በህሊና እጓለ እምህያው ወእምተ አይሮ ህሊና መላእክት ህላዌህን በቅዱሳን መላእክት አይምሮ በሰው ልጆችም ልቡና ከመመርመር አራቅከው ከፍ አደረግከው። አህረም ከህላውየከ እምተገሶ በእደ እጓለመህያው እጓለ መህያው ወእም ተለክፎ በእደ መላእክት ትጉሃን። አካልህንም ቅዱሳን መላእክት እንዳይነኩት ደቂቃ አዳምም እንዳይራስሱት ከነሱ አራቅከው ከፍ አደረግከው። አህረም ከህላውየከ እምተነጽሮ ለኩሉ በከመፈቀደ ዘንበለ በከመፈቀድከ የሁሉ አይን እንደወደደ እንዳያርፍብህ አንተ በወደድከው መንገድ ስትገለጥለት ቢያይህ እንጂ ሁሉ እንደወደደ እንዳያይህ፣ ህልውናህን አራቅከው ከፍጡራን ሁሉ አራቅከው ይላል አራቅከው። ስለዚህ እግዚአብሔር መወሰኛ የሌለው አምላክ፣ ከህሊናት ሁሉ የራቀ አምላክ ነው። የራቀ አምላክ ነው። በሁሉ የመላ ነው ግን ከሁሉ ደግሞ የራቀ ነው። ሁሉን ይወስናል ግን የሚወስነው የለም። ለዚህ ነው ይፀውር ድደ ወይ ነብር ጠፈረ ወመሰረተ ዓለም እግዚአብሔር የምድር መሰረትን ይይዛል አለ ሊቁ። የምድር መሰረትን ይዛል ደግሞ በጠፈሩ ላይ ይቀመጣል። አሁን እንግዲህ ስናስተውለው ፍጡር የሆነ እንደሆነ ከታች ከያዘ ከላይ መኖር አይችልም። ከታች መገኘት ከላይ እንዳይገኝ ይከለክለዋልና ማለት ከላይ ካለ ደግሞ ከታች የለም። እግዚአብሔር ግን እንዲህ አይደለም። ከታች መሰረቱን ይዛል፣ ከላይ ደግሞ ይቀመጣል። ክቡር ዳዊት ለዚህ ነው አይቴኑ አሃውር መንፈስከ አይቴኑ ጎይ ቅድመ ገጽከ መኒ አረግ ውስጥ ተሰማ የኒ አንተ ወመኒ ወረድ ውስጥ ቀላይ የኒ ሃሎከ ያለው በመዝሙር 139 ላይ ማለት ነው። እና ወደ ሰማይ ቦታም አንተ በዚያ አለ፣ ወደ ምድርም ብወርድ በዚያ አለ፣ ወደ ጥልቁም ብሄድ በዚያ አለ፣ አንተ የሌለህበት የለም ብሎ መልአቱን ይናገርለታል። እና እግዚአብሔር በዓለም የመላ ነው ዓለምንም የያዘ ነው ግን የያዘው ነገር አለ? የለም። በጣም ደጋግመን ብንናገረው በጣም የሚያስደንቅ ቅዱስ ጴጥሮስና አምላካችን ኢየሱስ ክርስቶስ የተጠያየቁት ጥያቄ አለ። ለእኔ በጣም ከመጽሐፍቱ የሚገርመኝ የመጽሐፍ ክፍል በእውነት ይሄ ነው እና ቅዱስ ጴጥሮስ ጌታን ሲጠይቀው ምንድን ነው ያለው? ዘከመ እፎ ፈጠር ኮሙ ለሰማይ ወምድር ያ የኔ ማረፊያ የሆነውን ሰማይ እንዴት አድርገ ፈጠርከው? የእግሬ መመላለሻ የሆነችውን ምድርስ እንዴት አድርገ ሰራሃት ብሎ ጠየቀው። ከዚህ አስከትሎ ምን ብሎ ይጠይቀዋል ወይም ቅድመ ይትፈጠሩ በአይ መካን ሀሎከ ሰማይ ሳይፈጠር ምድር ሳይዘረጋ፣ አንተ በየት ትኖር ነበር ብሎ ቅዱስ ጴጥሮስ ጌታን ጠይቆታል። ቤት ትኖር ነበር በሰማይነ እንዳልል የዛኔ ሰማይ የለ፣ በምድርነ እንዳልል የዛኔ ምድር የለች፣ በሰው ዘንድነ እንዳልል ሰው የለ፣ በመላእክት ዘንድ እንዳልል መላእክት የሉ። ሰማይን ምኑ ጋር ሆነ እንደዚህ አድርገ ሰራው? ምድርን በየት ቆመ እንዲያድርገ መሰረትካት? በየት ነበር የምትኖረው የዛኒ ብሎ ቅዱስ ጴጥሮስ ጌታን ጠይቆታል። አምላካችን ኢየሱስ ክርስቶስ ደግሞ ሲመልስ ኦ ጴጥሮስ፣ አነ ውእቱ መካን አለው። ጴጥሮስ፣ ቦታ እኔ ነኝ አለ ክርስቶስ። ቦታ እኔ ነኝ። ቦታ እኔ ነኝ ማለት ምን ማለት ነው? በሰማይ ፀሐይ፣ ጨረቃ፣ ከዋክብት ይኖራሉ። በምድር ደግሞ ፀው አእባን ደቂቃ አዳም ሌሎችም ፍጥረታት ይኖራሉ። የሰማይና የምድር መኖሪያቸው እኔ ነኝ ብሎታል ጌታ። የሰማይና የምድር መኖሪያቸው እኔ ነኝ። ሰማይም ይወሰናል፣ ይቀመጣል፣ ይወጣል፣ ይገባል። የሚወጣበት አለው፣ የሚወሰንበት አለው። የአምላክ ውጅ ነው። ምድርም ትወጣለች፣ ትገባለች፣ የምትወሰንበት አለ። አልቦ ሰማይ ዘይጸውረነ ወኢ ምድር ዘያገምረነ ጴጥሮስ፣ እኛን የሚችል እኛን የሚወስን ሰማይ ምድርም የለም ብሎ አምላካችን ኢየሱስ ክርስቶስ ለቅዱስ ጴጥሮስ አስረድቶታል። አንድ ሊቅም ሲናገር ይትበል በአይ መካን ተረክበ እግዚአብሔር እስመ አልቦቱ መካን ወይትበል በአይ መዋዕል ተረክበ እግዚአብሔር እስመ አልቦቱ መዋዕል ይላል። እግዚአብሔር አለ ትለኛለህ። እግዚአብሔር ቤት ነው ያለው? እግዚአብሔር አለ ብለሃል። እግዚአብሔር አለ በለሃኛል። አዎ በየሃለው ይላል። ይቁ እንግዲህ ሲመልስ ቤት ነው ያለው ብለህ ግን አትጠይቀኝ፣ ለእግዚአብሔር ቦታ የለውም። እግዚአብሔር አለ ብለህ ነግረኛ። አዎ ነግሬሃለሁ። በየትኛው ዘመን ነው የተገኘው ብለህ ግን አጠይቀኝ፣ ለእግዚአብሔር ዘመን የለውምና። እስላሞች ከኒቃ ጉባኤ በፊት ስላሴን እኮ ያስተማሩ አባቶች የሉም እንደሚሉት አሁን ደግሞ አንተ ዛሬ መታ ከኒኪያ ጉባኤ በፊት ስለ ቅዱስ ቁርባን የጌታ ሥጋና ደም እንደሚሆን ህብስትና ወይኑ ያስተማረ አባት የለም ማለት፣ ይህ ከክርስቲያኖች ጋር ሳይሆን ከእስላሞች ጋር ነው ሊያመሳሰል የሚችለው ከታላቅ ይቅርታ ጋር። ምክንያቱም ጠቅላላ አባቶች፣ በጣም በርካታ አባቶች ከኖስቲክ መናፍቃን አንጻር እያደረጉ ያ ህብስትና ወይኑ የምርም የጌታ ሥጋና ደም እንደሆነ አስተምሯል። እነ ቅዱስ ኢራኔስ ከሱ ቀደም ብሎ እነ ቅዱስ አግናጢዎስም መጥቀስ ይቻላል። በጣም በቀላሉ ማለት ነው በሰዓቱ የነበሩ ኖስቲክ መናፍቃን እንደው ይሄ ማቴሪያል የሆነ ነገር ምናም፣ የሚዳሰሱ ነገሮች ምናም፣ ስጋን ጨምሮ በጣም ክፉ አድርገው ስለሚያዩ፣ የተጠላ ነገር አድርገው ስለሚያዩ ክርስቶስ እውነተኛ ስጋን አልተዋሃደም ብለው ይናገሩ ነበር፣ ያስተምሩ ነበር። እና ይሄንን በምን መልኩም የሚያስረዱት እንደ ኢራኔስም እና አግናጢዮስም አይ ክርስቶስ የምረም እውነተኛ ስጋን ተዋህዷል። ባይዋሃድ ኖሮማም ታዲያ ያ ቅዱስ ሚስጥር፣ ቅዱስ ቁርባን እንዴት የጌታ ስጋና ደም ይሆናል? ስለዛ አግናጥዮስ እንደውም ምን ይላል? በጣም የታወቀ አገላለጹ መናፈቃን ይላል ከቅዱስ ቁርባን ይርቃሉ፣ ወይም ደግሞ ስለኛ መከራን የተቀበለው የሞተው የእርሱ ስጋ እንደሆነ አያምኑም። ምን ይላል እና ለመጀመሪያ ጊዜ የምርም የአህብስትና ወይን እንደውም የጌታ ስጋና ደም እንደሆነ የማያምኑት አሁን ላይ ያሉ ሙሉ ወንጌሎች አይደሉም። ኦኬ ኖስቲክ መናፍቃን ናቸው። ጥንታውያን ናቸው። ይህንን የጀመሩት ሙሉ ወንጌሎች አይደሉም። ጥንታ ላይ ኖስቲኮች እንደዛ ነበሩ። ስለዚ፣ ከኒቅያ ጉባኤ በፊት እንዲህ የለም የሚለው ነገር ባትናገረው መልካም ነበር። ጠቅለል ባለ ሁኔታ ግን ሙሉ ወንጌል በሰነዷ ላይ በግልጽ እንዳስቀመጠችው በሚስጥራቱ በኩል በጌታ እራትም ሆነ በጥምቀት ጥምቀትን ያዝ እናደርገውና እነሱም ይዘታል። ቅድም በጌታ እራት በኩል የሚገኝ ምንም አይነት የተለየ የጸጋና በረከት የለም። ታዲያ ለምንድንነው የምትቀበሉት ሲባሉ ምንድነው መልሳቸው? እዛ ላይ እንዳነበብ ነው። ያም ሆኖ ግን ነው የሚሉት ምን የተለየ ጸጋና በረከት ባያሰጠም እንኳ እንደው ለጌታ ካለን ፍቅርና ትዕዛዝ አንጻር ብቻ እንቀበላለን። በቃ ለዚህ ብቻ ነው እንጂ ምንም የተለየ ጸጋ የሚገኝበት ወይም በረከት የሚገኝበት ሆኖ አይደለም ብለው በግልጽ አስቀምጠዋል። ከዚህ ውጭ ይሄ እንደው ሌላ ነገር መናገር ዝም ብሎ ለሙሉ ወንጌል ከመዋሸት የዘለለ ነገር አይሆኑ እና የኒቅያን ጉባኤ ግን ባታነሰው ደስ ባለ ነበር። ቴንኪው። ከኒቅያ በፊት ያሉ አባቶችን አንድ ቀን ዲስከስ እናደርጋለን። ፈቃደኛ ከሆንክ ዲስከስ። መልካም፣ በደስታ በደስታ በደስታ። ምንድን ነው እኔ